በደሴ ከተማ አስተዳደር የሃይማኖት ፎረም ጉባኤ ሃይማኖት የሰላም መሰረት ነው በሚል ሀሳብ ሰላምን ለማጽናት ህዝባዊ የድጋፍ ሰልፍ አካሄዷል። በዚህ ሰላምን ለማጽናት የተሻለች ሀገር ለመገንባት ሁሉም ኃላፊነቱን ሊወጣ እንደሚገባም የሃይማኖት አባቶች መልእክት አስተላልፏል። ወገኔ አስተው ቅዱስ ዳዊት ከእግዚአብሔር አምልኮት ወጥተው ጣዖት የሚያመልኩ ሰዎችን በጦርነት ምክንያት ገድሎ ቤተ መገደሱን እንዳይሰራ ከተከለከለ ከአንዲት ምድር ተወልደን የአንድ አጥንት ፍላጭ፣ የአንድ ስጋ ቁራጭ፣ የአንድ ደም ቅጅ የሆነ የወንድማማች ደም መፋሰስማ እንዴት እግዚአብሔርን ያሳዝነው ይሆን? ስለዚህ ይህን መልእክት ያዳመጣችሁ ሁሉ አምላካዊ መልእክት ነው ብላችሁ ተቀብላችሁ ተሻጋሪ ትውልድ እንድታፈሩ፣ ከውጭ በሚመጣ ወራሪ ሀገራችሁን እንድታሳፍሩ፣ ሀገራችሁን እንዳታስደፍሩ በአንድ ልብ በተቀደሰ መንፈስ እንድትመሩ እንደ ሥላሴ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆናችሁ እንዲትኖሩ እስላሞቹ በቁርአኑ ክርስቲያኖቹ በመስቀሉ እንማጸናችኋለን። ያለ ሰላም ህፃናቶች አያልቁም። ያለ ሰላም አረጋውያን ተጡረው አይሸኙም። ያለ ሰላም ተማሪዎቻችን ትምህርት ቤት ደርሰው መመለስ እጅግ አዳጋች ነው። ስለዚህ የሰላም ጉዳይ የሁሉም ሰው ጉዳይ ነው። ሰላምን ለመፈለግ ሰው ሰው መሆኑ ብቻ በቂው ነው። በተለያዩ ምክንያቶች በቋንቋ፣ በብሔር፣ በሃይማኖት፣ በተለያዩ ነገሮች ለመገዳደል፣ ለመዘራረፍ፣ ለመተጋገት የተለያዩ የተንኮልና የሴራ ስራዎች ላይ መንቀሳቀስ እጅግ አጸያፊ ተግባርና በሃይማኖቶችም የተኮነነ ተግባር ነው። የሃይማኖት ተቋማትና መሪዎችን መስማት ለሀገር እድገት ወሳኝ ነውና ትውልዱ የሃይማኖት አባቶችን በመስማት ወደ ሰላም መምጣት ይገባዋል ተብሏል። በጦርነት ላይ ያላችሁ ወገኖች ሁሉ ጦርነትን በማቆም ሰላም እንድታወርዱ የሀገርም ሆነ የቡድን ጥያቄያችሁን በውይይት በምክክር ብቻ እንድትፈቱ በእግዚአብሔር ስም ጥሪያችንን እናስተላልፋለን። ነፍጥ አንግባችሁ ለሕዝባችን ነፃነት ነው ብትሉም ለጉስቁልና ለብዙ ደም መፍሰስ ምክንያት መሆናችሁን ተገንዝባችሁ ዛሬ የነገ ሳትሉ የሰላሙን ጥሪ እንድትቀበሉ በልዑል እግዚአብሔር ስም ድጋሜ ጥሪያችንን እናቀርባለን። ሰላም ዋጋው ትልቅ ነው የሚሉት የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ እንደ ሀገር በጋራ ስንቆም ሁሉን ነገር ማሳካት እንችላለንና ሁሉም አካል ወደ ሰላም፣ ወደ ውይይት ሊመጣ እንደሚገባውም ያነሳሉ። የሀገር ሉዓላዊነት ለመጠበቅም በጋራ መቆም እንደሚገባም አንስተዋል። እኛ ከአባቶቻችንን የተረከምነው የጋራ እሴት መገዳደል ሳይሆን መከባበር፣ ፍቅርና አብሮነት ነው። የእኛ የጋራ እሴት የኢትዮጵያውያን ሉዓላዊነት ከውጭ ወራሪ አስጠብቆ ለትውልድ ማሻገር ነው። አማራን ነጻ አወጣለሁ ብሎ ወደ ጫካ የገባው ኃይል የአማራን ሕዝብ ሰቆቃ እያበዛ ይገኛል። ለሕዝብ ክብር ቦታ የማይሰጠው ይህ ኃይል ኢትዮጵያን ለመበተን ለሚጥሩ የውጭም የውስጥም ታሪካዊ ጠላቶቻችንን የቀበሮ ሚዜ ሆኗል። የሀሳብ ልዩነት ሊኖር ይችላል። ነገር ግን የሀሳብ ልዩነት ከሀገር ጥቅም ስለማይበልጥ ለህዝብ ሰላም፣ ለህዝብ ረፍት፣ ለሀገር ሉዓላዊነት፣ ኢትዮጵያን ከመልካም ምድራዊ እስረኛነት ለማላቀቅ እየተደረገ ላለው ጉዞ የውስጥ አንድነትን እንደማጠናከር ሲባል የውስጥ ችግራችንን ማጥበብ ይኖርብናል። ሰላምን ማስጠበቅ፣ እርቅን መፍጠር የመንግስት ትኩረትን የሚሉት አቶ ሳሙኤል ሰላምን እያስጠበቁ ልማት ላይ ትኩረት አድርጎ መስራት የከተማ አስተዳደሩ አቅጣጫ እንደሆነም ያነሳሉ። እኛ ኢትዮጵያውያን በህብረ ብሔራዊ አንድነት የምናምን እኛ የአማራ ህዝቦች በኢትዮጵያውያን በጋራ ህብረ ብሔራዊ ወንድማማችነት የምናምን ተከፋፍሎ መብላት እንጂ ተከፋፍሎ መጠፋፋት የማይበጀን የማናምን ብሔሮች ነን እኛ አማራዎች። በመጨረሻም ጥቅማቸው የቀረባቸው ቡድኖች በሚዘሩት የሐሰት ወሬ የከተማችንን ሰላምና ልማት ወደፊት እንጂ ወደኋላ አይቀለበስም። ህዝባችን እንደነቃ እናውቃለን። አመራራችን በመርህ ላይ ቁሞ ወደፊት ይቀጥላል። የተጀመሩ ልማቶች ይጠናቀቃሉ።